ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁና ልብ አንጠልጣይ በሆነው እንዲሁም ደግሞ አስተማሪ በሆነው በትሁት በግፈኛዋ ሚስትና በሰራተኛዋ ፍጥጫ በክፍል 39 ተከስተናል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከት ነው ቲና እንግዲህ አባባን ለማሳገት እንግዲህ ከአጋቹ ጋር ንግግሯን ጨርሳ ነበር የተመለከት ነው። በስተመጨረሻም እንግዲህ አባባ ቤት ውስጥ እንግዲህ ኑሯቸውን ቤቱ ቤት ውስጥ መኖር በጣም እየደበራቸው እና እያስጠላቸው ስለነበረ ምሽቱን እንግዲህ በውጭ ነበር አመሻሽተው የሚገቡት ማለት ነው። እናም እንግዲህ ለካሌብም ሆነ ለትሁት አባባ አመሽቶ መምጣታቸው ደስ ባያሰኛቸውም፣ ነገር ግን አባባ ይህ ቤት አስጠልቶኛል፣ ከነሱ ጋር አብሬ መኖር እጅጉን በጣም አስጠልቶኛል በማለት እንግዲህ በግልጽም ተናግረው ነበረ። ዳኒና ቲናም እንግዲህ ቤቱን ለቀው የመውጣት ፍላጎት የላቸውም ያው ስላልተሳካላቸው እንጂ እነሱ ቤቱን መዝረፍ ነበር አላማቸውና እቅዳቸው። ያም አላማና እቅዳቸው ሲከሽባቸው እንግዲህ በፈጣጥነት ከነሱ ጋር እንግዲህ ምንም አይነት ጥፋት እንዳላጠፉ አድርገው አብረው ኑሯቸውን ቀጥለዋል። ይህንን የሚያዩትና የሚመለከቱት አባባ ደግሞ እጅጉን በጣም ከመሰልቸትና ከመጥላታቸው የተነሳ ምሽታቸውን እንግዲህ በውጭ አድርገዋል ማለት ነው። አመሻሽተው ወደ ቤት በሚገቡበት ታይም ኒና እንግዲህ ከአጋቹ ኒና እንግዲህ ከቲና ከአጋቹ ጋር እንግዲህ ንግግሯን ከጨረሰች በኋላ አጋቹም እንግዲህ አባባን ተከታትሎ እንግዲህ ከኋላቸው እንግዲህ ጀርባቸውን መታ አድርጎ መሬት ከጣላቸው በኋላ መኪና እንግዲህ ለሰው ደውሎ መኪናውን ይዛችሁ በማለት እንግዲህ በመኪና አስነስቶ ነበረ ይዟቸው የሄደው ማለት ነው። አባባ እራሳቸውን ያገኙት እንግዲህ የማያውቁት ቤትና የማያውቁት ክላስ ነበረ፣ አይናቸው ታፍኖ ነበረ ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ቲና አባባ ላይ ያው አሁንም በድጋሚ ግፍ መስራቷን ቀጥላለች ማለት ነው። ቤት ውስጥ እንግዲህ ሲጨነቁ ሲጠበቡ ትውትና ካሌብ ተመልክተናል ማለት ነው። ካሌብ እንግዲህ የአቅራቢያ ጓደኞቹ ጋር እንግዲህ ወደ አባባ ጓደኞቹ ጋር እየደወለም ቢጠይቅ፣ እነሱም እንግዲህ እንዳዩትና ነገር ግን እነሱ ቀደም ብለው ወደ ቤታቸው እንደተመለሱ ነበረ ሲናገሩ የነበረው ማለት ነው። ካሌብ ቢወጣ ቢወርድም እጅጉን በጣም ጥፋቱ የኔ ቢሆንም ነገር ግን የአባዬ መጥፋት እጅጉን በጣም እያሳስበኝ ይገኛል በማለትም ነበረ ሲናገር የነበረው ማለት ነው ትሁትም እንግዲህ እጅጉን በጣም አስባና ደንግጣም ተመልክተናታል ምነካው የት ገባ እያለች ማለት ነው ቲና እንግዲህ ስራዋን ሰርታለች ይህንን የቲናን ስራ የሚያውቀውና የሚጠራጠረው ዳኒ ነበረ ለዳኒም አላማከረችውን በእርግጥ አባባን ስታሳግተው ቤት ውስጥ እንግዲህ ታማ እንደተኛች አድርጋ እንግዲህ ትራሶችን እንግዲህ ብርድ ልብስ አልብሳ ነበር፣ እሷ ውጭ ስትንቀሳቀስ የነበረው ለትሁት እንግዲህ ቲና ቤት ውስጥ እንደተኛችና ታማሚ እንደሆነች ነበረ የምታውቀው ማለት ነው። ከዳኒ ግን ይህንን ስራዋን በደንብ አድርጎ ጠንቅቆ ያውቃልና ዳኒ የአባባ እንግዲህ መጥፋት ውስጥ እጅሽ አለበት እንዴ እያለን ቢጠይቃት በፍጹም ነበር ያለችው። ካሳገተች በኋላ እንግዲህ እሷ መጠጥ ቤት ራ ስትጠጣ ነበረ ዳኒም እንግዲህ አብሯት ሄዶ ቢጠይቃትም በፍጹም ነበር ያለችው እና ምንን ተመልክቶ ነው የምትጠጪው እያለም ሲጠይቃት ነገር ግን ለመናገር ፍቃደኛም አልሆነችም። ትሁትና ካሌብ እጅጉን በጣም የሚይዙት የሚጨብጡት አጥተው ደንግጠዋል። የት ሄዶ ሊሆን ይችላል እንደዚህ እኮ አምሽቶ አያውቅም እያሉም እንግዲህ በጣም ሲጨነቁ ተመልክተናቸዋል። ካሌብም እንግዲህ በቃ ወደ ፖሊስ ጣቢያ ሂጄ ማመልከት አለብኝ በማለትም እንግዲህ ይህንን የሰማችው እና የምታስመስለዋ እንግዲህ ቲና በቃ ጣቢያ ሂደን ማሳወቅ አለብን በማለትም እንግዲህ በኮንፊደንስ ስትናገርም ነበረ በጣም በሚገርም ሁኔታ። እናም እንግዲህ ኒና ቲና እንግዲህ ይህንን ስራና ይህን ድርጊት ከማድረጓ በፊት ከቤት ውስጥ ከትሁት ጋርም ሆነ ከካሌብ ጋር ብቻ አጠቃላይ ከሁሉም ጋር እንግዲህ ሰላም ሁና ተመልክተናታል ማለት ነው። ይህ የእሷ የባህሪ መቀየርና መልካም ሰው መሆኗ ቢያጠራጥራቸውም ግን እንግዲህ አሁን ላይ አባባን ለማገትም እንግዲህ አስችሏል ማለት ነው እና ጥርጣሬ ቢኖርባቸውም ነገር ግን ምንም የማታቅ ሁና ነው እንግዲህ የቀረበቻቸው እያየቻቸውም እየተመለከተቻቸውም ያለችው ማለት ነው ቲና። ትሁትም እንግዲህ ጠጋ ብላ እባክሽን የአንች እጅ አለበት እንዲህ የአባዬ መጥፋት ጋር ተያይዞ ብላ ብትጠይቃትም። ኧረ በጭራሽ ትሁት እያለችም ነበረ እንግዲህ ቲና ስትመልስላት የነበረው ካሌብ እንግዲህ ቢወጣ ቢወርድም የአባቱ ነገር ምንም ፍንጭም ሊያገኝ አልቻለም እና እጅጉን በጣም አሳስቦት፣ እኔ በቃ አሁን ላይ እንግዲህ መጥፎ የሆነ ውሳኔ ልወስን ነው ሲልም እንግዲህ ተመልክተነዋል። ትሁትም ተረጋጋ ካሌብ እያለች እንግዲህ አባባ እጅጉን በጣም የተናደደበት እንግዲህ በካሌብ ካሌብ የሚሉትን ነገር አይሰማም፣ ግንፍል ግንፍል የማለት ባህሪና ንዴት ብስጭት ቶሎ አለበትና ይህ ደግሞ እንግዲህ አላስፈላጊ ለሆኑ ውሳኔዎች እንግዲህ ይዳርገዋል ማለት ነው ይህንን አባባ ፈጽሞ አልወደዱለትም ማለት ነው እናም እንግዲህ አባባ በካሌብ ተቀይሞትም ነበረ እናም እንግዲህ አሁን ላይ እንግዲህ ቲና አባባን እንግዲህ አሳግተዋለች ማለት ነው አባባም እንግዲህ እታገቱበት እባካችሁ አይኔን ግለጡልኝ ብርሃን ማየት እፈልጋለሁ በማለትም ላጋችሁ እንግዲህ ድምፅ ያሰማል አጋቹም እንግዲህ አይኑ ላይ ያሰረውን ጨርቅ እንግዲህ ያነሳለትና ልጄ እያሉ እንግዲህ ሲያወሩትም ልምከርህ ምክርም እያሉ እንግዲህ ለአጋቹ አንዳንድ ነገር ሲሉትም ነበረ። እኔ ጥላቴን አውቀዋለሁ። ይውልክ በገንዘብ ከሆነ እኔ እናንተ እንደራደር፣ ለእሷ ከሆነ ግን አምስት ሳንቲም ልሰጣት አልችልም በማለትም አባባ ይናገራሉ። አጋቹም እንግዲህ ቆይ አንተ ጠላትህን ታውቃለህ እንዴ በማለትም ጥያቄ አቀረበላቸው። ሰው መቼ ጠላቱ ይጠፋዋል ብለክ ነው ልጄ በማለትም አባባ በተረጋጋና በሰከነ እንግዲህ ምን ንግግር ነበረ ሲናገሩት የነበረው። እናም እንግዲህ አጋቹ ይህን ያክል አንገብጋቢ የሆነ የብር ችግርም የለበትም። እናም እንግዲህ እባክህን በገንዘብ ከሆነ እሷ የምትሰጥህን እጥፍ አርጌ እኔ እሰጥሃለሁ። አሁን እሷ የምትከፍልክ ሳንቲም ከኔ የወሰደችው ነው። ነገር ግን እኔ ደግሞ እኔ እናንተ ከተደራደርንና ከተስማማን በእጥፍ አድርጌ ልከፍልክ እችላለሁ በማለትም እንግዲህ ከአጋቹ ጋር እንግዲህ ንግግርም አድርገዋል ማለት ነው። አጋቹ ግን የምርም ለአባባ ሩህሩህነት ይኖረውና ይተወው ይሆን? ሁላችሁም እስኪ ሀሳብ፣ ግምት፣ አስተያየታችሁን እንግዲህ በኮሜንት አስቀምጡልን ማለት ነው። እኔ እንግዲህ የእኔ ግምት እንግዲህ አጋቹ አባባን ይተወዋል፣ ይለቀዋል ብዬ ነው እንግዲህ የምገምተው። ይህንንም እንግዲህ ለቲና እንግዲህ በደንብ አርጎ በግልጽም አስቀምጦላታል። በይ ብር ጨምሪ ብሏትም ነበረ። ቲና እንግዲህ ከካሌብ የወሰደችውን አራት መቶ ሺህ ብር እንግዲህ ሰጥተዋለች ለሱ። አሁን በድጋሚ እንግዲህ ብር ጠይቋታል። እንዴ ሰጥቼ የለም እንደ ስትለውም ነበረ። አባባና ቲና እንግዲህ አንድ ላይ ተገናኝተው አባባን ቲና ጭንቅላቱን ይዛ እንደ ህፃን ልጅ እንግዲህ ስትወዘውዘውና እጅጉን በጣም ከፍና ዝቅ አድርጋ እንግዲህ አባባን ስትጫወትበት ተመልክተናታል ማለት ነው። አባባም እንግዲህ እኔም እኮ አውቅ ነበረ አንቺ ከዚህም የበለጠ እንደምታደርጊ አውቅ ነበረ እያሉም እንግዲህ የሷን የክፋት ጥግ በደንብ አድርገው ድሮውን በፊትም ስታሰቃያቸው ስለነበረ እና አውቅሻለሁኝ እኮ እኔ በደንብ አድርጌ እያለም እንግዲህ አባባ ሲናገራት ነበረ። አባባ በጣም ያሳዝናል። እንግዲህ እግሩንም እጁንም እንግዲህ ጥፍር አድርገው አስረው ቲና እንግዲህ ተመቸክ ወይ አይዝ ትቆያለክ፣ ይመችካል እያለችም እንግዲህ ስታሾፍበት፣ ስትሳለቅበት ነበረ። አባባም እንግዲህ መናገር ያለባቸውን ነገር ሲናገር አፍን አትከፍትብኝም እኔ ላይ ተነስና አጋጭልኝ ስትልም ነበረ። አለማፈሯ ግን የባለቤቷን አባት አይደለም የባለቤት አባትና ትልቅ ሰው የሆነን ሰው እንግዲህ ወደ ላይ ከፍ ብላ ተንጠራርታ እንግዲህ ዝቅ ማድረጓ እጅጉን በጣም ያሳፍራል ማለት ነው። ከእሷስ አጋችሁ የተሻለ ነውና እኔ የህፃል ስራ አይደለም የምሰራው ሲላትም ነበረ፣ ሲያመናጭቃትም ነበረ። ቆይ አንተ አይደለም አጋጨትና መምታት ይቅርና እስከ መግደል ድረስ አይደለም እንዴ የተመካከር ነው ስትለው ለአጋቹ እሱ እንደ ሁኔታው ይሆናል በማለትም እንግዲህ ነግሯታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክና ሼር ሰብስክራይብ በማድረግ አበረታቱን። እናም እንግዲህ ቲና አሁን ላይ በቤት ውስጥ ምንም እንደማይታወቅባት አርጋ እያስመሰለች ትገኛለች። በስተመጨረሻም ግን ለ በስተመጨረሻም እንግዲህ ለዳኒ ነግረዋለች እውነቱን ከስንት ልፋትና ድካም በኋላ ማለት ነው። ዳኒ እንግዲህ አሳየኝ እንጂ እኔ ጨርሰዋለሁ ሲልም ተመልክተናል። የምርም ዳኒ አባባን እያስመሰለ ይሆን ወይንስ ባለው መሰረት ይገላቸው ያጠፋቸው ይሆን? ወይንስ አሳልፎ ቲና ማገቷንና በቲና የቲና እጅ እንዳለበት ለካሌብ ያሳውቀው ይሆን? እስኪ ሁላችሁም እንግዲህ ግምት፣ ሀሳብ አስተያየታችሁን በኮሜንት አስቀምጩልን ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ የግፈኛዋ ሚስትና የሰራተኛዋ ፍጥጫ እዚህ ጋር ይህንኑ ተመልክተን ጨርሰናል ማለት ነው። በቀጣይ ክፍል ደግሞ ምን ይከሰት ይሆን የሚለውን አብረን የምናይ ይሆናል። ባይ ባይ።